የጌታ ጸጋና ሰላም ለእናንተ ይሁን፣ ቅዱሳን እግዚአብሔር ቤተሰቦች፣ ነቢይ አባስ ነኝ። ህዳር 6 በአዲስ አበባ ከተማ ለቡ ሙዚቃ ሰፈር ጋ እዛው አባይ ባንክ ፊት ለፊት ባለው ቤተ ክርስቲያን አገልግሎት የምንጀምር መሆኑን ለማሳወቅ ነው ወደፊት ለፊታችሁ የመጣሁት። ህዳር 6 ቅዳሜ ዕለት ነው የሚውለው። ከቀኑ 8 ሰዓት ጀምሮ እስከ ማታ አንድ ሰዓት ድረስ በተለያዩ ችግር ውስጥ ላሉ ሰዎች እጸልያለሁ፣ እግዚአብሔር መልካም ያደርጋል። ስለዚህ በዚህ አገልግሎት ላይ ተሳታፊ ለመሆን ቀደም ብላችሁ በመምጣት ቦታ እንድትይዙ እግዚአብሔር አምላክ በቀ ትልልቅ ነገሮች ነገሮችን ያረጋል። ትልልቅ የእግዚአብሔር ስራዎች ይሰራሉ፣ ብዙዎች ይፈወሳሉ። ስፔሻሊ የታመማችሁ ሰዎች በካንሰር፣ በኤች አይ ቪ፣ በስኳር፣ በግፊት፣ ክሮኒክ በሆነ ነገር የታመማችሁ ሰዎች እንጸልያል። እግዚአብሔር መልካም ያደርጋል። በመምጣት የእግዚአብሔርን ጸጋ እንድትካፈሉ እንደዚሁም እግዚአብሔር አምላክ በልዩ ልዩ ሁኔታ ውስጥ ያላቸውን ሰዎች ሊባርካችሁ ብለስ ሊያረጋችሁ ለፋይናንሻል ብለሲንግ ብለስ እንደሚያረጋችሁ አምናለሁ፣ እንደሚፈወሳችሁ እንደሚባረካችሁ አምናለሁ። የእግዚአብሔር ቃል በኃይልና በስልጣን ይነገራል። የተለያዩ ሰዎችን ጋብዙ። ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው ያልተቀበሉ ሰዎችንም ጋብዙ። ይሄ ፕሮግራም የተዘጋጀው ለሁሉም ነው። ሃይማኖት አይመርጡም። ሁላችሁ ህዳር ስድስት ለቡ በመገናኘት የእግዚአብሔር ጸጋ እንድትካፈሉ ላሳስባችሁ። ወዳለው የጌታ ጸጋ ከእናንተ ጋር